የኢኮኖሚ ሴክተር ተቋማት ኃላፊዎች የመዲናይቱን የልማት ስራዎች ተዘዋውሮ ጎብኝተዋል። በጎብኝቱ የተሳተፉ የተለያዩ የፌዴራል ተቋማት የሥራ ኃላፊዎች የአዲስ አበባ የኮሪደር ልማት የከተማይቱን ገጽታ ተጨማሪ ውበት ያላበሰ መሆኑን ተናግረዋል። ያየሁት ነገር በጣም ከቃላት በላይ ነው ብዬ ነው የምገልጸው። በጣም የሚገርሙ ናቸው። እነዚህ ሁሉ የተሰሩት በአጭር ጊዜ ስለመሆኑም ትንሽ በጣም ገራሚ ነገሮች ናቸው፣ ነው ያየ ናቸው። ለቀጣይ ስራዎችም ኢንስፓየር ሊያደርጉ የሚችሉ እና በጣም ቆንጆ ቆንጆ ስራዎች ናቸው። ያየናቸው ነገሮች በቴዎሪ የምናውቃቸው በመጽሐፍ ላይ የምናውቃቸው የተማርናቸው በፖሊሲ ደረጃ በስትራቴጂ ደረጃ የተቀመጡ ጉዳዮችን ፕራክቲካሊ መሬት ላይ ወርዶ በአይናችን ያየንበት ነው አጠቃላይ ጉብኝቱ። ከካሳንቺስ ጀምረን እስካሁን የመጣንባቸው መንገዶች በሙሉ በትክክል ይህን የሚያሳዩ ናቸው። በኮሪደር ልማቱ የተለያዩ አገልግሎቶች የተሳሰሩ እንዲሆኑ መደረጉንም መመልከታቸውን አንስተዋል። ይህም ክፍተቶችን ለመቅረፍና የተናበበ አገልግሎት እንዲኖር የሚያደርግ መሆኑንም ጠቅሰዋል። መሰረተ ልማቱ አንድ ላይ ውሃ፣ ቴሌ፣ መብራት አንድ ላይ መጥተው በአንድ ላይ ተቀናጅቶ ተሰርተዋል። ፐብሊክ ስፔሶቹም በአግባቡ አይተናል። ፐብሊክ ስፔስ ወይ ደግሞ የጋራ መጠቀሚያ ቦታዎች የምንላቸው ነገሮች በትክክል በአግባቡ በቦታው ላይ አይተናቸዋል። ማየት ብቻ አይደለም ደግሞ ከተጠቃሚነት አንጻር በጣም የምታያቸው ፖሎቹ ስማርት ናቸው። በጣም ብዙ በአንድ ማብራትን ብቻ ማብራት ሳይሆን፣ በአንድ ጉዳይ በጣም ብዙ ነገሮች ልተገብር የሚችልበት የትራፊክ ማሳለጥ ሊሆን ይችላል። የተለያዩ የሴኩሪቲ ኢሹዎች ሊሆኑ ይችላሉ። ስለዚህ ስማርት ሊያሰኙ የሚችሉ አንድን ምቹነት ብቻ ሳይሆን እዛ ውስጥ ተካቶ ሊመጡ የሚችሉ የሴኩሪቲ ሾዎች ሌሎች የተያያዙ ተያይዞ የሚነሱ ጉዳዮችን በሙሉ ኢንተርቴን ልታደርግና ልታስተናገድ የሚችልባቸው ሁኔታዎች ተፈጥሮ ስታይ፣ እንግዲህ ከዚህ በላይ ምቹና እንዳልከው ሀብትን በተግባር ለፐብሊኩ እንዲሆን ማስቻል በጣም ትልቅ ስራ ነው ብዬ ነው የምገምተው። በርካቶቹ ስራዎች ሰው ተኩር መሆናቸው ፋይዳውን የጎላ እንደሚያደርገውም ተናግረዋል። ይህም ፍታይ ተጠቃሚነትን በማጽናት በህብረተሰቡ ዘንድ ቅርርብን እንደሚፈጥር ነው የጠቆሙት። አብዛኛው ደግሞ ትኩረት አድርጎ እየሰራ ያለው የህጻናት ላይ ለኑሮ ምቹ እንዲሆን፣ ለአረጋውያን እና መላው ለከተማው ህዝብ ምቹ አካባቢና የምቹ የኑሮ ሁኔታ እንዲፈጠር ተደርጎ መሰራቱ ደግሞ ሰው ተኮር መሆኑ የበለጠ ጥሩ የሚል እምነት ነው ያለኝ። ሀገሪቱን እየመራ ያለው መንግስት ሰው ተኮር ዜጋ ተኮር የሆነ መንግስት ነው እና ባህሪውም ያንን ሊያሳይ የሚችል ነው። ለምሳሌ ከዛ የተነሱ ሰዎች ቤት ተመቻችቶላቸው ቤት እንዲኖራቸው ተደርገዋል። ከዩዛቢሊቲ አንጻር ደግሞ ምን ያህል ኢንክሉዚቭ እንደሆነ ማንም ሰው በነጻ ገብቶ እንደ ልቡ ሊጠቀምበት ሊዝናናበት፣ ቁጭ ብሎ እንደ ልቡ ጊዜውን የሚያሳልፍበት ቦታ መሆኑን በግልጽ አይተናል። ያ ማለት ደግሞ ኢንክሉዚቭ አካታች መሆኑ በጣም በእድሜ የገፉ ሰዎች፣ ወጣቶች፣ ህጻናት፣ በደረጃቸው ያሉ ማንም ሰው በደረጃው ገብቶ አይቶ ተጠቅሞ ሊወጣ የሚችልባቸው ቦታዎች መሆኑን በግልጽ አይተናል። ይህን በማጠናከር ተሞክሮውን ማስፋት እንደሚገባም የገለጹት ጎብኚዎቹ መሰረተ ልማት ላይ ከተሰሩ ስራዎች ውስጥ የመኪና ማቆሚያዎችን የማስፋቱ ስራ ከአሁኑ ውጤት የታየበት መሆኑን ይጠቅሳሉ። አሁን የታዩ ጥንካሬዎች እንዲቀጥሉም የተቋማትና አመራሩ ሚና መጠናከር ይኖርበታል ብለዋል። በተለይ አዲስ አበባ ላይ የነበረው ችግር የመኪና ማቆሚያ ወይም ፓርኪንግ እጥረት ነበረ። ካሳንቺስ ላይ ብቻ በርካታ ቦታዎች ተገንብተዋል። የህጻናት መጫወቻ ቦታዎች ተገንብተዋል። ፓርኮች ተገንብተዋል። ሰው ሲሄድ ሲራመድ የሚናፈስበትም ኢቨን ኢትዮጵያዊ ብቻ ሳይሆን ከኢትዮጵያ ውጭ ሰው ወደ ኢትዮጵያ መጥቶ ቢያየው በጣም የሚደነቅበትና የሚደመምበት ቅድም ያየነው ከላይና ከስር ውሃ የሚፈስበት በጣም በርካታ ነገሮችን ማንሳት ይቻላል። ብዙ ጊዜ መሰረተ ድንጋይ ሲጣልም አላየንም፣ እውነቱ ለመናገር ያየነው ግን ተጠናቆ ነው። ፕሮጀክት ሲመረቁ ነው የምናየውና ይህ ትልቅ መነሳሳትና ለቀጣይ ደግሞ የበለጠ ከዚህ የተሻለ ኢትዮጵያ ለመፍጠር በጣም ትልቅ እድል ይፈጥራል ብዬ እገምታለሁ። እኔም የመጣውበት ተቋም አንዱ ለዚህ ልማት ትልቅ ገቢ ከሚሰበስብ ተቋም ነው ከጉምሩክ ኮሚሽን። በተለያዩ አካባቢዎች የተሰሩት ሰው ተኮር የልማት ስራዎች በመንግስትና ህብረተሰብ መካከል ያለውን ግንኙነት ይበልጥ እንደሚያጠናክሩም ተመላክቷል።